አደይ በስተ መጨረሻ ምኞቷና እቅዷ ተሳክቶላታል። አደይ ዴቭን የራሷ አደረገች። ፍቅርና ባርኮቴ ደግሞ በጣም ደንግጠዋል። አደይ ለብዙ ጊዜ ዴቭ ሲያስቸግራት ነበርና፣ እንዲሁም ደግሞ አጠገቤና እፊቴ አትድረስ እያለች ስታርቀው ነበረ። እሱም ለምንድን ነው ፍቅር ፍቅር የምትባል ሴትዮ ዴቭን ስለምታፈቅረውና ስለምትወደው ብቻ አደይ ጋር አንድ ላይ ሆነው ማየትን ፈጽሞ አትፈልግም። የታገሰ ሰው የሚወደውን የራሷ ያደርጋል ማለት ነው። አደይ እንግዲህ በፍቅር እና በሊዲያ ተንኮል እየተቃጠለች እና እየተንገበገበች ትገኛለች። አደይ እንደሰው በቃይ ብላ የሰው ቤት እንትታ መውጣት አላቃታትም። አንዱ ነገር ምንድን ነው፣ ለእናቷና ለታማሚዋ እህቷ ስትል መስዋዕትነትና ዋጋ እየከፈለች ትገኛለች። አደይ የቤት ሰራተኛ ሁና ብዙ ስቃይና ፈተና ከፍቅር እያየን ነው። እንግዲህ ክፉ ሰዎች መጨረሻቸው ያው ክፉ ነው፣ መጥፎ ሰዎችም መጨረሻቸው ያው መጥፎ ነው። አደይ ግን ዛሬ ላይ የዴቭ ሙሽራ ሁና ማየት በጣም ደስ ይላል ማለት ነው አሰላሙ አሌይኩም ወራህመቱላሂ ወበረካቱ ውድ የተከበራችሁ የዝዝነት ሚዲያ ቤተሰቦች እንደምናላችሁልን ሰራተኛዋ አደይ ድራማ እንደቀጠለ ይገኛል እጅግ በጣም ደስ የሚልና አስተማሪ ድራማ ነው ማለት ነው አደይ በፍቅር ተንኮልና በፍቅር ምቀኝነት እየተቃጠለች ትገኛለች አደይ በጣም ዋጋና መስዋዕትነት ለቤተሰቦቿና ለእህቷ የምትከፍል ጀግና ሴት ናት በስተ መጨረሻ እንግዲህ አደይን ለማስደፈር ሞክራለች ፍቅር አደይን የኤላን ሀብልና ሰዓት እንዲሁም ደግሞ ብርም ጭምር አዘርፈሻል የዘረፍሽው አንቺ ነሽ ብላ በተንኮል ተንከሴስነቷ ከኤላ ጋር ጦርነት እንዲፈጥሩ አድርጋለች ማለት ነው። ኤላም በስተመጨረሻ ከአደይ ጋር የነበረው ልጅ አብሮ ስላየው ብቻ አደይ ናት የዘረፈችኝ ያዘረፈችኝ እያለ ለእህቷ ብርሃን ሲያወራ እህቷም ደግሞ ፈጽሞ አደይ እንደ አይነት ነገር እንደማትነካ እንኳን የሰው ቀርቶ የራሷንም እንደማትነካ በተደጋጋሚ እየተናገረች ነበረ። ኤላ ግን ስሜታዊ ሆኖ ፈጽሞ ሊሰማ አልቻለም። የአደይ እህት በስተመጨረሻ ስለ እህቷ ክፉነት ደጋግሞ ሲናገር መቋቋም አቃታትና ራሷን ስታ ወደቀች። ከሶፋ ላይ ራሷን ስታ ስትወርቅ ዴቭም ደግሞ ተከትሎ አብሮ ተላዋ ላይ ሲደረብባት፣ አደይ ፍቅር ህደሽ እህትሽን ማየት ትቻያለሽ። የአደይ እህት ታማለች ና አደይ ቶሎ ብላ ትምጣ ብሎ ኤላ ለፍቅር ሲደውልላት፣ አደይ ደግሞ እየበረረች ወደ ኤላ ቤት ስትሄድ፣ እህቷ አላስፈላጊ ቦታ ላይ ወርቅ አየቻት እሷም ደግሞ ግምቷና ሁኔታዋን የአደይን ስናየው የምሬ ነው የምላችሁ፣ የደፈራት አድርጎ ነው ያሰበችውና በጣም ደንግጣለች። ዴቭ ምንም ቢሆን ፍቅርን በተደጋጋሚ እንደማይፈልጋትና እንደማይወዳት እንዲሁም ደግሞ ከሷ ጋር ከመሆን ሞቱን እንደሚመርጥ ደጋግሞ ነግሯታል። ዴቭ የሚያፈቅረው አደይን እንጂ ፍቅርን አይደለም። ለአደይ ደግሞ ስጦታ ገዝቶላት ሲመጣ እንዲሁም ደግሞ ባለፈው ሊዲያ እና ፍቅር አደይን አንቀው ሊገሏት ሲሉ የደረሰላት እሱ ነው። በነገራችን ላይ እቤት ሰራተኛ ላይ ሁልጊዜ ሴቶች ተጽዕኖ ይፈጥራሉ ማለት ነው። ለምንድን ነው ይሄ ነገር? አልገባኝም። እንግዲህ የፍቅር መጨረሻ የሚሆነው ያው መቃጠል ሆነ ማለት ነው። ባርኮት ለረጅም ጊዜ አደይን እያፈቀራትና እየወደዳት ነበረ። ፍቅሩንም በተደጋጋሚ ሊገልጽላት ሲፈልግ የጓደኛውን ዴቭ ሁኔታ ሲያይ በጣም ያዝናል፣ በጣም ይናደድና እንዴት ብሎ ፍቅሩን ልግለጽላት እያለ የህሊና ጥያቄ ሆኖበታል። እንግዲህ በተሰራው ድራማ ላይ እሱ ወደ ስራ ሄዶ ነበርና አሁን ዴቭና ፍቅር ተጋብተው ወይንም በእንደዚህ አይነት ሁኔታ ላይ ሆነው ሲያይ ባርኮቴ ምን ይሰማዋል? አደይና ዴቭ የቀለበት ስነ ስርዓት ሲፈጽሙ ዱብ ዱብ ዱብ እያሉ። ፍቅርስ ለአደይ ምን አይነት ተንኮልና መንገድ ታሴርላት ይሆን? ፍቅር ፈጽሞ ዴይን አትወዳትም። አሁንማ ጭራሽ ባስ ብሎ ከቤት ለማስወጣትና የአደይን አይን ላለማየት ከዴቭ ጋር አንድ ላይ ሆነው ላለማየት ከሊዲያ ጋር አንድ አይነት መንገድ ፈጠሩና በውስጣቸው ደግሞ ሊዱ ምን አለች፣ እኔ አንድ ጊዜ ኤላን በጀል አድርግ እንጂ ያንችን ተንከሲስነት ስራ እያንዳንዱ አጋልጣለሁ ብላ አለች። ፍቅር ደግሞ አንድ ጊዜ ዴቭላ በጀል አድርግ እንጂ ከቤቴ ሁልሽን ማበርሻለሁኝ እያለች በውስጧ ተንኮልን አፈራች። ያሳዝናል። ሰው ለራሱ ጥቅም ሲል መልሶ ተንኮልና በቀልን ሲያፈራ በጣም ያሳዝናል። ፍቅር እንግዲህ ለሊዲያም ቢሆን እርህራሄ እንደሌላት እሷ የምትፈልገው አጭር አማርኛ ዴቭን ነው። እንግዲህ አደይን ወደደችም ጠላችም ከቤት ለማስወጣት ወስና ጨርሳለች። ዴቭም በተደጋጋሚ ለፍቅር ነገራት እንደማይወዳትና እንደማያፈቅራት፣ ፈጽሞ ከሷ ጋር ህይወትን ሊመሰረት እንደማይፈልግ ሁሌ ነገራት። ፍቅር ግን ዴቭን ስለወደደችውና ስላፈቀረችው ብቻ ዋጋና መስዋዕትነት እንዲሁም ደግሞ ጊዜዋን እያቃጠለች እቤት አለመኖራቸውን ስታይ አደይንም ኤላ ቤት እዤ ሊዱም ኤላ ቤት ትሄዳለች። እነዚህኞቹን በወጡ ቁጥር ዴቭን ባገኘችው ጊዜ ዴቭ፣ የራሳችን ጊዜ እናሳልፍ፣ የራሳችን ጊዜ እነስጥ እያለች ትለዋለች። እሱ ደግሞ ለእንዲህ አይነት ቦታና አላማ እቅድ እንደሌለው እንደማይፈልጋት ሁል ጊዜ በሚገባት አማርኛ እየነገራት ነበር። ፍቅር ግን ፈጽሞ ልትረዳ የማትችል ሴት ናት። እንግዲህ የኤላን ሀብልና እንዲሁም ሌሎች ነገሮች እሱን በጣም ተናዱ። ሀብሉ የአባቴ ስጦታ ነው። አባቴ አባቱ አያቴ አውርሶት ለወንድ ልጆች እየተወራረሰ ለረጅም ጊዜ የደረሰ ሀብል ነው። ስለዚህ ሀብሌ ማንም እንዲወስድብኝ አልፈልግም። ፍቅር፣ ይሄ ተንኮልና ተንከሲስነት ስራ ያንቺ እጅ እንዳለበት እርግጥ ነው። ስለዚህ ነገ ሀብሌን ታላገኘሁኝ እየሁላችሁም ላይ የማደርገው እርምጃ ከባድ ነው ብሎ ኤላም ዝቶባቸው ሄደ። እንግዲህ ፍቅር ይሄንን ጠንካራ ጎን ተጠቅማ ዴቭንና አዴይን ለማለያየት የኤላን ሀብል እየሰረቀችው እሷ ናት፣ ማንም አይደለም የሰረቀው ብላ በለበሰችው ጃኬት ኪስ ውስጥ ጨምራ፣ አዴይ እህትሽ ታማለች፣ ኤላ ቤት መሄድ ትችያለሽ ብላ አለቻት። እዛ ኪስ ውስጥ የጨመረችው እንግዲህ? ከአደይ ኪስ ሲወድቅ ኤላ አደይ ናት ሌባ ብሎ ለማስጠላት እና እህቷንም እሷንም ድራሻቸውን ለማጥፋት ያሰበችው እቅር ነው። ፍቅር ከዚህም በላይ ብዙ ተንከሲስነት ስራ ታስባለች። አደይ ደግሞ ፈጽሞ ምንም ሊገባት የማትችል እንዲሁም ደግሞ መንቃት የማትችል እንዴ በህይወታችን እኮ ለቤተሰቦቻችን ደካማም ሆኑ ጠንካራም ሆኑ ለነሱ መድረስ የምንችለው የምሬ ነው እምላችሁ። እራሳችንን ስንጠብቅ እንደገና ደግሞ እኛም በማይጎዳ መልኩ ነው መስዋዕትነት መክፈል ያለብን። ሰራተኛ ሲባል ይሄን ያህል ጫና፣ ይሄን ያህል መስዋዕትነት እንዲደርስበት ማንም አይፈልግም። አዴ ግን አንዳንዴ፣ ዝምታሽ አንዳንዴ ደግሞ የቤተሰቦች ችግር ወይንም ደካማ ጎን የሚባለው ነገር አስሮ ሲያስቀረን እጅግ ዋጋ ያስከፍለናል ማለት ነው። ውድ የዙዙነት ቤተሰቦች በቀጣይ ፓርት ላይ ምን እንጠብቅ? ባርኮቴ በአደይ እና በዴቭ አንድ ላይ መሆን ምን ያክል ስሜት ይሰማው ይሆን ፍቅርስ ምን አይነት ተንከሴ ስራ ታስቢ ይሆን ወይ የሚለውን በቀጣዩ ፓርት በጉጉት የምናየው ይሆናል። እስከዛውን ድረስ እናንተም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱን፣ ሀሳብ አስተያየታችሁን አስቀምጡ። አደይ ደግሞ በቀጣይ ፓርት በተሻለ ነገር ጠንካራ ሆና ፍቅር እያንዳንዱ ያደረገቻትን ነገር ማጋለጥ መቻል እንዳለባት። ምንም ቢሆን ከምትወደውና ከምታፈቅረው ሰው ፈጽሞ ፍቅር ልትለያያት እንደማትችል ጥንካሬነቷን ማሳየት አለባት ማለት ነው።